የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች ሰባ ሰማኒያ ሰባ አምስት ዓመት ሱካር ፕሬዥር ያለበት ሰው ወስዶ እዛ ማጎር ከደህንነትና ለዋላዊነት አንጻር ሶስተኛው ፓርት ፍትህ ባለፈውም እንዳነሳሁት ፍትህም ርትዕም ፍትህ ብቻ መፈረድ ብቻ ሳይተረዱ ነገር ርትዕን የሚያረጋግጥ መሆኑን በደንብ ማየት ያስፈልጋል። አሁንም የግል ቂም እና የኢንስቲቱሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። አንድ ዳኛ በደም የሚያስብ ከሆነ አንድ ዳኛ በውቅያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው ኮራፕትድ ነው። የእነንትናን ኬዝ እንትና የያዘው የእነንትናን ኬዝ እንትና የያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም። ፍትህ አይደለም። ይሄ ነገር በፍርድ ቤት፣ በአቃቢ በፖሊስ በምናምን ሰፊ ስራ ይፈልጋል። ገና ነው። እኛ ስለ ፍትህ ልናወራ ወርቱ ፋር በብዙ ፋክት በብዙ ማስረጃ ልከራከራቸው ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች ሰባ ሰማንያ ሰባ አምስት ዓመት ሱካር ፕሬዥር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አደለም፣ አደለም፣ ሌብነት ነው። ሀብታም ሀብታም ሀንት እያደረጉ ማለት ነው። ይህ አይጠቅም ለኛ እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ እያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደረኝ የሚፈጽም ከሆነ ቪሽስ ሰርክል ነው፣ አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅመንም፣ አይጠቅመም። ይሄ ይህንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህጉ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው ወይ ብር ይቀበላል፣ ወይ ደማ ያታለዋል፣ ወይ እምነት ያታለዋል። ማለት ከፍትህ ጋር የተጋባ አይደለም። እሱን ሲሪየስሊ ብናይና ብንሰራ ጥሩ ይመስለኛል። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም። ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ አቃቤ ሕግ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም። እነዚህ ጉዳዮች ሲሪየስሊ ቢሰሩበት ጥሩ ነው። አሁን ደረቅ ወንጀል ይስፋፋል። እንደዚህ አይነት አጋጣሚዎች ለወንጀል በጣም በር ከፋች ናቸው። ዘረፋ ሰው መድፈር፣ በጣም ብዙ ጋጠወጥ ነገሮች ይበዛሉ። እነዚህን ነገሮች ቅድም የምለው ስርዓት ኮንሸስሊ ፍትህ ለማምጣት ካልሄደ በስተቀረ ምን ያደርጋል? ህዳሴ ቢሰራ ባይሰራ ሰው በየቦታው የሚገደል ከሆነ የለውም። ህዳሴ ቢሰራው ለሰው ነው። ፍትህ ካልተረጋገጠ ተረጋገጠ ምንም ቋይ አይጠቅም። አስፋልት ብንሰራ ባንሰራ፣ እሱን ቀጥታ ከእናንተ ጋር ብቻ የሚያያዝ አይደለም። ስርነቀል የሆነ ለውጥ የሚያስፈልግበት ኤሪያ ነው። እስረኛ አያያዝን በሚመለከት ኦፍኮርስ ከለውጡ በፊት የነበረውን የእስረኛ አያያዝ ችግር አሁን ልናወራ አንችልም። በእርግጠኝነት ሰው አንገርፍም። በእርግጠኝነት እንደባለፈው ጭለማ ቤት ምናምን አንልም። ይሄ ጥሩ ፕሮግረስ ነው ግን በቂ አይደለም። እኛ ከሰዎቹ ጋር የግል ጉዳይ የለብንም። ህግ ስለጣሱ የምናስገባቸው እንጂ እንዳያነቡ፣ እንዳይጽፉ፣ እንዳይነጋገሩ፣ እንዳይጠየቁ አይነት ይሄ የሰፈር ቂመኝነት አቲቲውድ ከፍትህ ስርዓት ጋር አይሄድም። እኔ ወንጀል ካለኝ በህግ እጠየቃለሁ። የሚገቡኝን መብቶች ግን በአንዳንድ ሀገራት ፕራይቬት ፕራይቬት እስር ቤቶች የመንግስት እውቅና ያላቸው ፕሪዝን ሴንተርስ ብዙ ሰው ገብቶ ተምሮ ዲግሪ ይዞ የሚወጣበት እርሻ የሚያቅበት ሰልፍ አዌርነሱ የሚያድግበት ፊዚካል ፊትነሱ የሚቀየርበት ነው። የእኛስ ሌላ መሸፈቻ አውድ ነው። ለምንድን ነው? በደርግ ጊዜ ሰዎች መይሶን የሀፓ ምናምኖች ገብተው ከእስር ሲወጡ ሌላ ተዋጊ የሆኑት እዚያ እስር ቤት በነበረን ያያስችግር ነው። እስረኞች ከወጡ በኋላ መልካም ዜጋ ነው እየሆኑ ያሉት ወይስ ለሌላ መፈንቅለ መንግስት ለሌላ ትግል ሬብልስ ለመሆኑ የተዘጋጁ ያሉት? ሽፍታ ነው የሚሆኑት። እሱ መለካት አለበት። አስሮ መፍታት ብቻ ሳይሆን ገብቶ የወጣው ሰውዬ መልካም ዜጋ ከሆነ ስራ የሰራ ነው ማለት ነው። ባልገረፈ፣ ጭለማ ቤት ባላስገባ ብቻ መሆን የለበትም። መልካም ዜጋ እየተፈጠረ መሆኑን ማረጋገጥ ይፈልጋል። ህግ የሚያከብር ዜጋ። ህግ የሚናቅበት አገር እኮ ነው። ሰው ተነስቶ እንደፈለገ የፈለገውን ሰድቦ መጠየቅ ግን የሌለበት አድርጎ የሚያስብበት አገር፣ እንደዛ አለ። ህግ በጣም መከበር አለበት። እያንዳንዱ የምናደርገው ነገር የህግ ከለላ እንዳለው ማረጋገጥ አለብን። አለበለዚያ ዋስትና የኖረ ህግ የሚያከብር በታክስ ሆን በንግድ ሚሆን በብድር ሆን ህግ የሚያከብር ዜጋ አርጎ አዌርነስ መፍጠር ያስፈልጋል። ምንም ሳይታለም የተፈታ ጉዳይ ነው። ኮንስቲቲውሽን ላይ በጣም ብዙ ጥያቄዎች አሉ። አዋጆች፣ ደንቦች ላይ ህጎች አሉ። በጣም ብዙ ሪፎርሞች አድርገናል። ዋና ዋና ህጎች ላይ አሁንም ሰፋፊ ስራ ስላለ እነሱን ብናይ ጥሩ ነው። ሌብነትና አድሎ ልክ ቅድም እንዳነሳው በከፍተኛ ደረጃ የሚታይበት ሴክተር ስለሆነ ቢታይ ጥሩ ነው። ከሌብነት ጋር የሚያያዘው ጉዳይና ወደ ፍትህ ብንሄድ ያስፈልጋል። ሰላም በሚመለከት ከአሁን ካለንበት ሁኔታ አንጻር አንደኛ የእርስ በርስ ግጭት፣ ብሔር ተኮር ግጭት፣ ህገወጥ መሳሪያ ዝውውር አይነት ከወንጀል ጋር የሚያያዙ ጉዳዮች ስለሚሰፉ ከወዲሁ አስቀድመን ፕሮአክቲቭሊ አቅደን መስራት ይፈልጋል። ህገወጥነትን ለመቀነስ ኦፍ ኮርስ ከፍትህ ተቋማት ጋር በትብብር የሚሰሩ በርካታ ስራዎች አሉ። የፌዴራልና የክልል ግንኙነት የጀመርነው በጣም ጥሩ መድረክ አለ። አቶ ብናልፍ የምታውቀው እሱ እናሰፋለን። እናንተም በደንብ አስፈታችሁ ሄዱበት። ፌዴራሎችም የክልልን ስልጣን ለመጋፋት መሄድ የለብንም አን ኮንስቲዩሽናል ስለሆነ ክልሎችም ከፌዴራል ብር መውሰድ ምናምን መውሰድ ብቻ ሳይሆን እየተናበብን ለጋራ እድገት የምንሰራቸው ስራዎች እንዳላስበው እንዲሄዱ መድረኮቹ ኢምፖርታንት ስለሆኑ እናጠናክራቸዋለን። እነሱ ከእናንተ የሚፈለገው አንዱ ነገር የሰላም አቲትዩድ ነው። ስለ ሰላም የሚያስብ ሰው መቼም ሰላም በእጅ እያለች ዋጋ የላትም። ከሶስት አራት ሳምንት አምስት ሳምንት በፊት ነገሮች ሲበለሻሹ በጣም በሚያስተዛዝብ ደረጃ በርካታ ሰዎች ከተማ ለቀው ወጥተዋል። በርካታ ሰዎች ወክ ማድረግ ድራይቭ ማድረግ ተተዋል። በርካታ ሰዎች ቤታቸውን ቀይረዋል። እሺ፣ ስጋት ሲመጣ መጠንቀቅ ጥሩ ነው። ሰላም ሲመጣ ደግሞ ቫሊው አለመስጠት ጥሩ አይደለም። ሰላም በጣም በጣም ኢምፖርታንት ነገር ነው እና የሰላም አቲቲዩድ ያላቸው ሰዎች እንዲፈጠሩ ማድረግ ያስፈልጋል። ነውጠኛ ሰዎች አሉ። ሁሌ ግጭት፣ ሁሌ ድብድብ ይፈልጉ ድብድብ የሚያዘል የሚያደክም ነገር እንደሆነ የማይገባቸው ሰዎች አሉ። እና እነዚህን ከአትቲዩድ አንጻር ስራ ቢሰራ ጥሩ ነው። የናሽናል ዲያሎጉን በሚመለከት ካቢኔው እንደሚያውቀው የኢትዮጵያ ሕገ መንግስት ለተቋማት ለየትኛውም ተቋም ሹመት ኢዘር መስጠት ኦር ለፓርላማ ማቅረብ የሰጠው ጠቅላይ ሚኒስትሩ ነው። ለምሳሌ የምርጫ ቦርድ ሰብሳቢ የዲሞክራሲ ተቋም ቢሆንም እንኳ ጠቅላይ ሚኒስትሩ ባይሾም መርጦ ለፓርላማ ያቀርብና ፓርላማ ያጸድቃል። የሰብአዊ መብት ኮሚሽን ጠቅላይ ሚኒስትሩ ለፓርላማ አቅርቦ ያሾማል፣ ዳኞችም ጭምር። ይህ በኮንስቲትዩሽን የተሰጠው ስልጣን ነው። ለመጀመሪያ ጊዜ የተሰጠንን ስልጣን እንተው ያልነው በኢንክሉሲቭ ናሽናል ዲያሎጉ ነው። እኛ እንተውና ሙሉ በሙሉ ዜጎች ጠቁመው ፓርላማው አወዳድሮ የሚመረጡ ኮሚሽነሮች የማንም አካል ኢንፍሉዌንስ የሌለባቸው የኢትዮጵያን ዘላቂ ጥቅም በሚያረጋግጥ መንገድ ንግግሩን ጀምረው የሚጨርሱ መሆን አለባቸው በሚል የተሰራ ነው። ይሄን እያንዳንዱ ካቢኔ ማገዝ አለበት። ኢንክሉሲቭ ናሽናል ዲያሎጉ የማያስፈልገው የኢትዮጵያ አካል የለም። ብዙ ያልተመለሱ እሾዎች አሉ። በመሬት እሾ አለን በቋንቋ ኢሹ አለን በባንዲራ ኢሹ አለን በመንግስት ስርዓት ኢሹ አለን። እንነጋገርበት፣ እንወያይበት። መጀመሪያ የሚያለያይ አጀንዳ መሆኑ ራሱ ተወያይተን እንየው። ይሄን በጣም በቅንነት ብንፈታ ለልጆቻችን ጥሩ አገር እንሰራለን። ካልፈታን ግን ቀጣይነት ያለው ችግር ስለሚሆን ይሄን የሰላም ሚኒስቴር ከሚመለከታቸው ጋር በጣም በትብብር ቢሰራ ጥሩ ነው። ውጭ ጉዳይ መነገር ያለበትን በሪፖርቱ ተነስቷል። አቶ ደመቀን በደንብ ነው ያነሳው። እንደ አጠቃላይ አካሄዳችን ማለዘብና ማስገንዘብ ነው። ሮንግሊ ስለኛ ሁኔታ ሳይገባቸው እና ሳያውቁ ወይም በተሳተ በፍላጎት የተካረሩ ነገሮች ካሉ እነሱ ማለዘብ የኛን እውነታ ማስገንዘብ ያስፈልጋል። እነሱ ላይ እንደ መንግስት በስፋት እንሰራለን። መለዘብ ያለባቸው ጉዳዮች ስላሉ ሪፎርሙ ታስታውሳላችሁ ውጭ ጉዳይ ሪፎርም እንጀምር ስንል በጣም ብዙ እንትኖች ነበሩ ሬዚስታንሶች ነበሩ እንደዛ ይደረጋል እንዴ እንዴት እንደዚህ ይሆናል የሚል ነገር ነበር በቃ በዚች አምስት ስድስት ወር እጅግ ያሳካ ነው የሚባል ሪፎርም ካለ የመከላከያ ሪፎርም የደህንነት ሪፎርም እና የውጭ ጉዳይ ሪፎርም አካባቢ የጀመርናቸው ናቸው ጉዳዮች ናቸው እነዚህን ኢንስቲቱሽናላይዝ ማድረግ በህግ በእውቀት ማሳደግ ተጨማሪ ስራ ቢያስፈልግም የተሰራው ስራ ግን በጣም በጣም ትልቅ ነው። ከውጭ ጉዳይ አንጻር እንደ ድሮ ፕሮፌሽናሊ የሚባል ፕሮፌሽናሊዝም በፕሮፌሽናሊዝም የሚደገፍ እና በፕሮፌሽን ብቻ የሚታጠር ዲፕሎማሲ የለም። ዲፕሎማሲ ሆሊስቲክ ነው። በዘፈን ዲፕሎማሲ ይሰራል፣ በፊልም ይሰራል፣ በሞዴሊንግ ይሰራል፣ በግብርና ምርት በመሸጠት ሆኖ በናሽናል ኢንትረስት ላይ ቆሞ ካልሰራ በስተቀረ በአንድ ሚኒስትሪ ብቻ የሚሰራ ስራ አይደለም። እሱም በደንብ አሁን በተጀመረው ማስተባበር ኢኮኖሚክ ጥቅም የሚያረጋግጥ ዲፕሎማሲ ዝም ብሎ ደረቅ ብቻ ሳይሆን ከብር ጋር የሚያያዝ ከኢምፖርት ኤክስፖርት ጋር የሚያያዝ እንዲሆን ማድረግ ያስፈልጋል። ሄዶ ሄዶ ጉዳቱ አንዱ ኢኮኖሚ ነው፣ ሁለተኛ እምነትና ባህል ላይ ነው፣ ሶስተኛ ሶቨሬኒቲ ላይ ነው። እነዚህ የሚፈታ መሆን አለበት። ፖፑሌሽን አለን እምነት አለን ታሪክ አለን ባህል አለን አዳጊ ኢኮኖሚ አለን። ይሄ ሁሉ ዲፕሎማሲያችን እንደ ግብዓት የሚጠቅም መሆን አለበት። ቀጥና ትስስር ላይ አስፍተን ብንሰራ ቅድም የተነሳው የኢትዮጵያን አጀንዳ ከፍ የማድረጉ ጉዳይ ያው እንደ ሀገር ያለብን ነገር አጀንዳ የመቅረጽ ችግር ነው፣ እንደ ሀገር ያለብን ችግር እንደ ሀገር ሲባል ሁሉም ፓርቲዎች ለምሳሌ ስለሆነ ወረዳ የሚታገል ፓርቲ አጀንዳውን ከፍ አድርጎ ስለ ዞን ቢያደርግ ሚኒመም ወረዳ ያሳካል። ወረዳ ብሎ ስለሚጀምር ግን ወረዳዋንም ሳያሳካ አርባና አምሳ ዓመት ታጋይ ነኝ ይላል። እንደዛ ነው። አጀንዳ ከፍ ማድረግ ያስፈልጋል። ሁል ጊዜ በትልቁ አጀንዳ ውስጥ ሚኒመም ፍላጎቶቻችን ይመለሳሉ እንጂ ትልቅ አጀንዳ መያዝ የሚያጠፋ አይደለም። የአሁኑም ትግል እንደዛ ነው። ብዙዎች ያገዙን አጀንዳው ከፍ ስላለ ነው። ጠቃሚ ነበር። በሌሎችም ጉዳዮች መለመድ ያለበት ነው። ከውጭ ጉዳይ አንጻር የዲያስፖራው ጥሩ ነገር ሆኖ መምጣታቸው የተደረገላቸው አቀባበልም ጥሩ ሆኖ ግን ከዲያስፖራ ጋር ቢሰራበት ብዬ የማስበው ዲያስፖራ ኢትዮጵያ ስለመጣ ብር ስለሰጠ ምናምን አይደለም መለካት ያለበት የእኛ ዲያስፖራ ቢደራጅ ለጋራ ጥቅሙ አብሮ ቢቆም ባለበት ሀገር ምን ያክል ኢንፍሉዌንሻል ኢንቲቲ እንደሚሆን መገመት በጣም ቀላል ነው። እንዲደራጅና ጥቅሞቹን እንዲያስጠብቅ ብናደርገው በዛ የሚገኘው ትርፍ የበለጠ ይሆናል። ሁለተኛ ሬሚታንስ በሚመለከት ያው እንደምታውቁት በዚህ ጊዜ ነው ማንም ኢትዮጵያዊ ካለው በህጋዊ መንገድ ገንዘብ መላክ ያለበትና ማገዝ ያለበት በዛ ልክ አይደለም። እንደምታዩት ሬሚታንሱ ዝቅተኛ ነው። ኢንስቲቱሽናላይዝ ብናደርግና ግን ራሳቸውን የሚጠቅሙበት ኢንቨስት የሚያደርጉበት ወደ ስቶክ ማርኬት የሚገቡበት ላይፋቸው የሚቀየርበት መንገድ ብንከተል ለነሱ ይጠቅማል። ሞራላቸው፣ አገር መውደዳቸው ምናምን በጣም ጥሩ ሆኖ ግን ያ ተቋማዊ ካልሆነ መስጠቅ ይበተናል። አሁን ይሞቅና በሆነ ጊዜ ደግሞ ይጠፋል። እንደዛ እንዳይሆን ውጭ ጉዳይ በቅርበት ቢሰራ ጥሩ ነው። ከመከላከያ አንጻር ተጀምሯል ሪፎርሙ። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ነፃ ሀገር ናት። ነጻነቷን ሜንቴን ማድረግ የሚችል ትልቅነቷን የሚመጥን ተቋም ያስፈልገናል። ያንን ተቋም ለመገንባት የተጀመረው ስራ ተጠናክሮ መቀጠል አለበት። ለመዋጋት አይደለም፣ ውጊያ ለማስቀረት ዲተር ለማድረግ ሰፊ ቁጥር ፕሮፌሽናል የተሻለ ብቃት ያለው በአፍሪካ ደረጃ ሊያወዳድር የሚችል ማዕረግ የለበሰ በሀገር ውስጥ ብቻ ማሰብ የለብንም። ከፍ ያለ ሆኖ በአፍሪካ ስመጥር እና የማድረግ አቅም ያላቸው ፖቴንሻል ትሬትን ሁለት ሶስት እንዲያስብ የሚያደርጉ አክቹዋል ትሬትን ደግሞ የሚቀለብሱ የሚከላከሉ ተቋም ሆኖ እንዲገነባ ማድረግ ያስፈልጋል። ፕሮፌሽናሊዝም በጣም ኢምፖርታንት ነው። መከላከያ ላይ ብዙ ፍላጎቶች አሉ። መከላከያ ኢትዮጵያዊ ተቋም መስሎ እንዲፈጠር በከፍተኛ ጥንቃቄ ልንሰራ ይገባል። ሁሉንም ብሔር ያቀፈ ሁሉንም አካባቢ የሚመስል እኛ እንኳ ባኖር የሚመጣው የሆነ መንግስት የእነሱ አርሚ የሚለው ከሆነ መልሰን የቲፒኤልኤፍን ስህተት እንደግማለን። አትሊስት ከተበላሸ ነገር በእኛ ዘመን ከተበላሸ ነገር መማር ካልቻል እኛ ሰዎች አለን። አላስፈላጊ ኪሳራ ነው፣ ጥቅም የለውም። የፈለገ ስብስብ መከላከያ ውስጥ ብቻውን ቢጠነክር የሆነ ጊዜ ውጊያ ውስጥ ይገባና ሰው ያልቃል እንጂ ጥቅም የለውም። እኩል አድርገን ከፈጠር ነው ግን፣ ውጊያ የሚያስቀር ኢትዮጵያን የሚከላከል ይሆናልና በዛ ሂሳብ ቢጠናከር ጥሩ ነው። ሌሎቹ ጉዳዮች በሚቀጥለው ሳምንታት ሰፋፊ ስራዎች ከመከላከያ ጋር ስለሚሰሩ በዛ ብናያቸው ይሻላል። ወር ኢኮኖሚ ነው። ባለፈው ማስችላቸዋል። ቁጠባ ያስፈልጋል። ህዝቡን ማሳወቅ ያስፈልጋል። እኛ ያለፍንበት ጣጣ ብዙ ሀገራትን ኮላፕስ እንዲያደርጉ ያደርጋቸዋል። ከፍተኛ ነው። ኢኮኖሚ ጫናው እንደ ቀላል እንዳታዩት። ወጪ ያለ ገቢ የለም በጣም ዘርፈ ብዙ ነው። የሚወጣበት መንገድ የሚገባው ነገር ደግሞ አነስተኛ ነው። አሁን በዚህ በአምስት ወር ገቢዎች ያስገባው አጠቃላይ ገቢ ለመከላከያ ዋል ነው። ገቢ ብቻ ማለት ነው። ደሞዝ አይጨምርም፣ ፕሮጀክት አይጨምርም፣ ምናምን አይጨምርም። ስለዚህ ሚኒስትሮች የወር ኢኮኖሚ ነው። ቁጠባ ይፈልጋል። በተለየ መንገድ ሀብት ማፍራት ይጠይቃል ብለን ካልመራም በስተቀረ ችግር ያጋጥመናል። ፕራይቬት ሴክተርን በጣም መጠቀም ያስፈልጋል። ፕራይሬቲ ማውጣት ያስፈልጋል። የሚቀር ፕሮጀክት ካለ መተው ነው ለጊዜው የማያስፈልግ ነገር ካለ መተው፣ በኋላ እንመጣበታለን። ሞስት ኢምፖርተንትሊ ሌብነት ማጥፋት ነው። ሌብነት ካለ ዋጋ የለውም የምንሰራው ስራ። ሌብነት ደግሞ በጣም ራምፓንት ነው እዚህ ሀገር በጣም በሚያስጠላ ነገር እና እሱን አግሬሲቭሊ ብንሰራበት ጥሩ ይመስለኛል። በጥቅሉ ባለፉት አምስት ስድስት ወራት አንደኛው ምን አሳካ ነው እንደ ሀገር ምን አሳካ? ያሳካ ነው ፈተናን መቋቋም የሚችል ሀገር መሆኑን ኢኮኖሚው ፈተናን ተቋቁሞ ኮላፕስ ሳያደርግ እንደ ቢንገዳገድም የሚቆም መሆኑ፣ ሉዓላዊነት በፈለገው መንገድ ኮምፕሮማይዝ የማይደረግ ነገር መሆኑና ነጻ ሀገር ነን የምንቀጥል መሆናችንን ዓለም አቀፍ ጫና አሳማኝ ጉዳይ ይዞ እስካልመጣ ድረስ ሸብረክ የማያደርገን መሆኑን ነው እንደ ድል የምንወስደው ባለመድረክም ይሁን ኢትዮጵያን እናፈርሳለን በተነሳው ኃይልም ይሁን ኢኮኖሚያቸው ኮላፕስ ሲያደርግ ይንበረከካሉ በተባለውም ይሁን በእነዚህ ጉዳዮች ወድቀን ዋና ፍላጎቶቻችንን እማንተው መሆናችን አሳክተናል። ይሄ ስኬት ግን ቅድም እንዳልኩት ማጽናትና ማላቅ ይፈልጋል። ካላጸና ነውና ካላላቅ በስተቀር ወደ ኋላ የመመለስ ቻንሱ በጣም ሰፊ ስለሚሆን ምን ገጠመን እንደ ሀገር ካላችሁ አንደኛው ጦርነት ነው። ጦርነት አውዳሚ ነው። አውዳሚ ሰውም ንብረትም ሞራልም ውስጥ የሚገል ነገር ነው። ሁለተኛው ጣልቃ ገብነት ነው። ሀገራት እርስ በርስ ስንዋጋ ስንነካካ በውስጥ ጉዳያችን ገብተው የመወሰን ፍላጎታቸውን በስፋት ያየንበት ነው። ሶስተኛ ኢኮኖሚክ ጫና ነው፣ ከውስጥም ከውጭም። አራተኛው ኢንጀስቲስ ነው፣ ፍትህ ኢትዮጵያ ውስጥ ብቻ ሳይሆን ለዓለምም ችግር መሆን አይተናል። ለምሳሌ የሀገራት ስም ማንሳት አልፈልግም፣ ግን እኛው አካባቢ ያሉ ሀገራት ምርጫ አታካሂዱ፣ ምርጫ በዚህ ጊዜ አካሂዱ ተብለው ተነግሯቸው የቆዩ ሀገራት ሜስ ውስጥ ነው ያሉ። ትራንዚሽናቸው ወደፊት ሂድ፣ ወደኋላ አይታወቅም። እኛ ግን ኖ ምርጫ ማድረግ አለብን፣ በህዝብ ድምፅ ብቻ ነው የሚቀጥለው ያልነው አቋማችን ምን ያክል ትክክል እንደሆነ ቀኝና ግራ ወዳጆቻችንን ስታዩ ይገባቸዋል። ይሄ ኢንተርቬንሽን ኢንጀስቲስ የወለደውና ሜስ የመፍጠርና የማስቀጠል ፍላጎት እንደሆነ በገሃድ ያየንበት ነው። እነዚህ ነገሮች የገጠሙን ነገሮች ብለን ብናያቸው ጥሩ ነው። ምን ተማርን ከባለፈው ጉዳይ ካላችሁ አንደኛ የተማር ነው፣ ችግርን ወደ እድል መቀየር ኦፖርቹኒቲስ ከችግር ውስጥ ሊወለዱ እንደሚችሉ ነው። አንዱ ያየ ነው፣ ተቋም የገነባ ይህ ሁሉ ጫና ተቋቁማ መቆም የምትችል አገር መሆኗን ማሰብ አይቻልም። ትልቅ አገር መሆኗን መልሰ እንድንማር አድርጎናል። ሶስተኛ የኢትዮጵያ ዋስ ጠበቃ ፕራይመርሊ ኢትዮጵያውያን መሆናቸውን አረጋግጠናል የኢትዮጵያ ዋስ ጠበቃ ዲያስፖራ ይባል አርሶ አደር ይባል ምሁር ይባል አርቲስት ይባል ሯጭ ይባል ኢትዮጵያዊ ነው ሌላው ተለጣፊ ነው ዋናው የኢትዮጵያ ዋስ ጠበቃ ኢትዮጵያዊ ስለሆነ ኢትዮጵያዊን የሚያከብር ኢትዮጵያዊን የሚያቅፍ ኢትዮጵያዊን የሚያጎላ ስራ ብንሰራ በድሎት ብቻ ሳይሆን በችግር ጊዜም የምንሻገርበት አቅም እንደሚሆን ተምረናል። ሌላ ምን ተማር? የመደመር ጉልበት ኦሮሞ ብቻውን ምንም እንደሆነ አማራ ብቻውን ምንም እንደሆነ ወላይታ፣ ሲዳማ ምናምን ጉራጌ ብቻውን ምንም እንደሆነ፣ እንደ ኢትዮጵያዊ ስንቆም ግን ማንም ቢተባበር ምንም ሊያደርገን እንደማይችል አይተንበታል። የተግባር ትምህርት ነው። ይህን ትምህርት ማጽናት ያስፈልጋል። ይህን ትምህርት ማላቅ ያስፈልጋል። ኢትዮጵያውያን በጋራ ስንቆም ብቻ ነው ሰርቫይ በምናደርገው፣ አዘርዋይስ ያለን የጠላት ልክ ያጠፋናል። አብረን መቆም ኢምፖርታንት ነው የሚለውን ተምረንበታል። ማስጠበቅ ማላቅ አለብን። ምንድነው? ድል ያላቸው እንደሆነ የሁሉ ጠላት። የሁሉ ጠላት ሲባል የራሱም ጥቅም ጠላት፣ ታገልኩለት የሚለውም ህዝብ ጠላት፣ የሁሉም ጠላት በሁላችን ተሳትፎ የሁላችንን ድል አረጋግጠንበታል። ጠላቱ የእኛ ብቻ ለን የራሱም ጠላት ነው። የራሱን ፍላጎት የራሱን እድሜ የራሱን ጥቅም የሚቃረን ፍላጎቱን ፕሮፐር ዲፋይን ማድረግ ያልቻለ ጠላት ነው። የሚታገለት ህዝብ ጭምር እንቅፋት የሆነ ጠላት ነው። የጋራ ጠላት ነው። በጋራ ቁመን የጋራ ድል አምጥተንበታል። ድል ካመጣን በኋላ ያለው ጉዳይ ምንድን ነው? ድል አስካሪ ነው። ድል አወናባጅ ነው። ድል ከጀግንነት ጋር የሚቃረም ባህሪ ያለው ጀግና ደግ ነው። መሀሪ ነው። ይቅር ባይ ነው። አቃፊ ነው። አሸንፈናል የሚለውን ነገር ፈልገን የጀግናን ባህሪ ደግሞ ሳንላበስ ከቀረን አብሮ አይሄድም። ጀግና ስለሆን ምህረት እናደረጋለን። ጀግና ስለሆን ይቅር እንላለን። ጀግና ስለሆን እንተዋለን። ለምን? ኢትዮጵያ መቀጠል ስላለባት ለምን የጠላቶቿ ፍላጎት መከናወን የለባቸው። ለምን? ጉዳዩ የግል ሳይሆን አገር የማጽናትና ማስቀጠል ስለሆነ ከግል ጋር ትስስር የለው። ስለ ልጆቹ ሚስቱ እንደሚያዩ እኛ ደግሞ በእጃችን አገር አለ፣ አገር ማጽናት ማስቀጠል አለብን። ከማንፈልጋቸው ሰዎች ጋር መነጋገርም ቢሆን ለሀገር ጥቅም እስካለው ድረስ እናደረጋለን። ከግል ክብር ከግል ፍላጎት ጋር ትስስር የለው። ለዚህ የጀግናን ባህሪ መላበስ ያስፈልጋል። በሁሉም ስራዎቻችን እንከኖች ነበሩ፣ ማረም አለብን። መልካም ስራዎች ነበሩ፣ ማጽናት አለብን። ይበልጥ ሊጠናከሩ የሚገባቸው ጉዳዮች አሉ፣ ማላቅ አለብን። ይህንን ካደረግን የሚቀጥለው ስድስት ወር የበለጠ ስራ የምንሰራበት ውጤት የምናመጣበት የኢትዮጵያ ነጻነት ለእኛም ሌሎችም ትምህርት የሚሰጥበት ጊዜ እንደሚሆን ተስፋ አለኝ። በቆይታችን የተማማርናቸው ጉዳዮች አሉ። የቀረ ጉዳይ ካለ ወደፊት ሲበልጥ እያየን እንሄዳለን። እናንተ በየተቋሞቻችሁ ግብረ መልስ ያስፈልጋል። ምን ነበር እቅዳችን ላይ የነበረው ውጤት? ምን እናርም፣ ምን እናጽና፣ ምን ደሞ እናልቅ ብላችሁ ከሚመለከታቸው ኃላፊዎች ጋር ተወያይታችሁ የሚቀጥለውን የመቶ ቀን እቅድ ከፕላን ጋር በመነጋገር ሪቫይዝ አርጋችሁ የኢትዮጵያን ሕዝብ የምናስደስትበት እኛም ደሞ እንደሰራ ሰው የምንረካበትን ነገር ከፊታችን እንድናመጣ በተባበረ መንፈስ እንስራ። ነገር ከግላችን ከጭንቅላታችን ከፍ አርገን በሀገር ደረጃ ማየትን ጀምር፣ በጋራ ንቁም። ይህንን ካደረግን ጠላቶቻችን እየወደቁ እኛ እየጠነከር እነሱ እየተዳከሙ እኛ እየበረታን እንሄዳለን። ይሄ ደግሞ ይሆናል። ኢትዮጵያ ነጻነቷም ይቀጥላል፣ መጠናከሯም ይቀጥላል፣ ማደጓም ይቀጥላል። በየቦታ ያለው ኩርኮማም ይሰበሰባል። ይህ በተሟላ መንገድ እንዲሳካ ግን መደመር ያስፈልጋል፣ በጋራ መቆም ያስፈልጋል፣ አብሮ መቆም ያስፈልጋል። እሱን በማድረግ